ከኢንጂነር ሚኪያስ አለሙ ጋር ያለ ነው። ኢንጂነር ሚኪያስ ከኛ ጋር ስለመጣህ እናመሰግናለን። እንግዲህ ከእናንተ ከደረሱ ጥያቄዎች ጋራም በተለይ ከዚህ ከፊኒሽንግ ጋራ በተያያዘ እጅግ በርካታ ጉዳዮችን እያወራን ነበር፣ ከዚህ ቀደም ብዙዎቹ ላይ አውርተናል። ዛሬ ደግሞ እንግዲህ ከወለል በላይ ኮርኒስ ነው የሚባለው በተለመደው እና እንዲሁም ደግሞ ኤሌክትሪክ ዝርጋታ ላይ በተቻለ መጠን ደግሞ በተለይ ሽንት ቤት ቱቦዎች ከመዘርጋት ጋር ብዙዎቻችሁ ጥያቄ ያቀርባችሁልናል። ከዛ ጋር በተሳሳተ በልክ ይሄ ነው እንግዲህ ከአርቴክት ጋር በተያያዘ ከባለሙያ ጋር በመመካከር ዛይ ብዙዎቹ መስመሩ ላይ ሳይዘረጋላቸው ቀርተው ኮስት ሚኒማይዝ የምናረግ መስሎን ባለሙያ ባለማማከር በጣም ብዙ ወጪዎች ላይ እንደገና አፍርሶ የመስራት ነገር ላይ የሚገቡ የሀገራችን ህንፃዎች ቤቶችም ብዙ ናቸውና እዚህ ላይ እንግዲህ ኢንጂነር ሚኪያስ አንዳንድ ሀሳቦችን እንዘረዝራለን። እሺ አመሰግናለሁ። ልክ ነህ፣ ጥሩ ሀሳብ ነው። የፊኒሺንግ ስራ ስንል ያው ቢልዲንግ ኮንስትራክሽን ላይ የምንኖረው ፊኒሺንግ ውስጥ ነው። የውስጠኛው ስትራክቸር ኦልሬዲ ይሸፈናል። እሱ ከዲውሬቢሊቲው አንጻር ከስቴቢሊቲው ስትራክቸሩ ከሚኖረው ስቴቢሊቲ አንጻር ነው ስራዎቹ በጥንቃቄ መሰራት የሚኖርበት። ለኗሪው ከኗሪው ከተጠቃሚው አንጻር ስናየው የምንኖረው ፊኒሽንግ ውስጥ ነው። ፊኒሽንጉ መጨረሻ ላይ የስትራክቸራል ኤሌመንቶችን ሸፍኖ ለእኛ በእይታ ለእይታችን የምናገኘው ወይም የምንገናኘው ከፊኒሽንግ ስራው ጋር ነው። ስለዚህ የምንኖረው ፊኒሽንግ ውስጥ ነው ማለት ቢውልዲንጉን ስንል በቀጥታ የምንገናኘው ከፊኒሽንግ ስራው ጋር ነው። ኤክስተርናልም ስናየው ኤክስተርናል ኤንቫይሮንመንቱ የሚያገኘው የሚያየው አስተያየት የሚሰጥበት እይታው አፒራንሱን የሚገልጸው የቢውልዲንጉ የመጨረሻው የፊኒሽንጉ ስራ ነው። ስለዚህ ከውስጥ ምንም አይነት ጠንካራ ስትራክቸር ዲዩሬብል የሆነ ስትራክቸር ስቴብል ኦር ሳውንድ የሆነ ስትራክቸር ብንሰራም፣ ስትሮንግ የሆነ ስትራክቸር ብንሰራም ከእይታ አንጻር ከአፒራንሱ ከውበቱ አንጻር በምናይበት ጊዜ የሚገመገመው ፊኒሽንጉ ነው ማለት ነው፣ የውስጡ አይደለም። ስለዚህ ፊኒሽንጋችንን በምንሰራበት ጊዜ በጣም ከፍተኛ ጥንቃቄ ማድረግ ይጠበቅብናል ማለት ነው። ለራሳችንም እርካታ፣ እንዲሁም ለተጠቃሚዎች፣ ለሌሎች፣ ለእይታም ጥንቃቄ ማድረግ ይጠበቅብናል ማለት ነው። ምክንያቱም የምንኖርበትን ቤት ለረጅም ጊዜ ሳንሰለቻች እንድንኖርበት ስለሚያስፈልግ ማለት ነው። ስለዚህ ያው ለምሳሌ አሁን ብዙ ጊዜ ያው ብዙዎችን አንስተናቸዋል ከተለያዩ ባለሙያዎች ጋር። በተለይ የዚህ ኮርኒስ ከላይ ያለው ክፍል ላይ ኤሌክትሪክ ዝርጋታ ላይ አንዳንድ ጊዜ እኛ ሀገር የተለመደ ነገር አለ። ባለሙያዎች ይቀብርና አንዱ ይቀብርና የዛን መስመር የማግኘት የማጣት ነገር አለ። ኢዚ ያለ መሆን ነገር አለ። በቀላሉ ያለ ማግኘት አለ። ያ እንደገና አዲሱን ለሚዘረጉ አሉ። አንዱ ባለሙያ ዘርግቶ ይሄ የሀገራችን ችግር ነው። በተለ አሁን ካለው ሁኔታ ጋር ወይ ከገጠመኝህ ጋር የተቸገሩ ሰዎች በዛውም ከገጠመኞች ጋር እያደረግን እስኪናወራው ምናልባት ከሰማው ካያው ከትምህርት አኳያም ካገኘው ጋር ብዙ አይነት ባለሙያ አለ። ያው ስራው በልምድም እኮ ሊሰራ ይችላል፣ በልምድ ይሰራል። እና በልምድ በሚሰራበት ጊዜ ለጊዜው አገልግሎት መስጠቱን ብቻ ነው የሚታየው። የኮንስትራክሽን ችግሮች ግን የሚመጡት ቀስ እያሉ አገልግሎት እየሰጠ በሄደ ቁጥር ፌለሪቲዎች ይመጣሉ። አንተ እንዳልኩ የመስመር ዝርጋታ በተለይ የኤሌክትሪክ መስመር ዝርጋታ ወዲያው ፋንክሽናል ሆኖ ልናየው እንችላለን። መብራት ሊበራ ይችላል። ምን አይነት መብራት በራ፣ የቱጋ፣ ምን አይነት መብራት ያስፈልጋል የሚለውን ትተን መብራት መብራቱን ብቻ ልናየ እንችላለን። ለአጠቃቀማችን ለጊዜው የሚሰራ መስሎ ሊታየን ይችላል። ቀን እየገፋ ቢሄደ ቁጥር ግን የተጠቀምንበት ማቴሪያል ኳሊቲ ዝቅተኛ ከሆነ ፌለሪቲ ያመጣል። ሌላም ዳሜጅ አለ ከኤሌክትሪክ ጋር ከሆነ ብዙ አይነት ሙሉ ለሙሉ መቀየር ሁኔታ መቀየር ብቻ ሳይሆን እሳት አደጋ ሊያመጣ ይችላል። ያ ነገር ሌሎች ነገሮችን ዳሜጅ ወደ ማድረግ ሊመጣ ይችላል። እሱን ለማስተካከል ስትል ብዙ ስትራክቸሮችን ማፍረስ ሊጠበቅብህ ይችላል። ይፈርሳል እንጂ በትክክል አፍርሰ ነው። ሲሊንግ ላይ ከሆነ ሲሊንግ ላይ ቆረቆር ይችላል። የመሳሰሉት ጥሩ ነገር ካልሆነ ለሜንቴናንስ ምቹ የሆነ ዝርጋታም ካልሰራን በፊት አሁን ሙሉ ለሙሉ ተቀብሮ ነው የሚሰራው አያሳዩም እንደው ድሮ አንዳንድ ባለሙያዎች አው እሱ እንደግመ እንድጠራው ይፈልጋል። እሱ እንዲፈልጉ እንዲፈለግ ነው። ኢቭን ራሱ ረዳቶቻቸውን ምን ያረጋሉ መሰለ ልክ ይሰሩ ይሰሩና የሆነች ቦታ ላይ የሚገጣጣው የሆነ ቦታ ይልኩኛል የሚል ልጅ ነበረ። ድሮ ሰፈር ያካባቢና እና ምንድን ነው ባለቤቱንም እንደገና እስከ ማስፈረስ የሚደርስ ነገር አለ። በጣም የሚቸገነ ያው ትልቅ ካምፓኒ አንድ ትልቅ ካምፓኒ ያለ ህንጻ ላይ እንደዚሁ ከውጭ የመጡ ባለሙያዎች ነው የሰሩት ተብሎ ኤር ኮንዲሽን ሲስተሙ ምናምን ምናምን ችግር ተፈጥሮ በጣም ረጅም ሰዓት በቃ ያንዳንዱ ክፍል ቬንትሌተር እየተገዛ ምናምን ሙቀት እያመጣ ማለት ነው። እና እንዲህ እንዲያነ ነገሮች አሉና ብዙ ብር ነው ወጪ የሚያስወጣው ሰዎቹ ካልተገኙና፣ አንዳንድ ሰዎች እኔ እንደው እንደ ጥያቄ የማነሳው ባለቤቶች ራሱ ባለ ህንፃዎች ሲያስገነቡ፣ መቼም ያው የሪል ስቴት ጉዳይ እና ምናምኑ ምንም ማድረግ አትችልም። የራስ የሆነ ሲስተሙ ምናምን አይነግሩም። ይሄኛው ግን ራስ የምታሰራውን ነገር በደንብ ተከራክረ ከባለሙያው ጋር የቱ ጋር ነው የተቀበረው ወይ ደግሞ የራስን የቤተሰብ ባለሙያ አድርገ አንተ ሌላ ጊዜ ማግኘት የለብኝም ብለ ተከራክረው ማሰራት ስ የለባቸው ወይ ባለቤቶች፣ በተለይ ኤሌክትሪክ ሲስተም ላይ በጣም ብዙ ዳሜጆች ይመጣሉ። እንደ አዲስ የምታዘረጋብ ማቃጠል፣ አሁን እንዳልከው ቅድም ከቆይታ በኋላ እኔ ራሴ በሁለት ሶስት ቦታ የገጠም አይቻለሁ እና በተለያየ ጊዜ መቃጠል መቃጠል መቃጠል ይመጣል። እንደገና ስለዚህ ለሜንቴናንስ ስትገባ ኮርኒስ ውስጥ ምናምን ስትገባ መስመሩን አታውቀውም። ይሄ በጣም የሀገራችን ችግር ነው እና እዚህ ላይ ባለሙያዎች ምንድነው ማድረግ ያለባቸው? አንደኛ ያው ከዚህ ቀደም ባለቤቶች ማለት ከዚህ ቀደም በነበረው ፕሮግራማችን ላይ እንደተነጋገርነው የማማከር ወይም የዲዛይን ስራ እዚህ ጋ ወሳኝነት አለው። የኤሌክትሪክ ኢንስታሌሽን ዲዛይን የለውም ማለት አይደለም። እያንዳንዱ መስመር የምትሄድበት አቅጣጫ ዲዛይኑ ላይ የተቀመጠ ነው። ኤሌክትሪክ እኮ አሁን ያ ባለቤቶች ላይ ያለ ነው። ባለቤቶች ይሄንን ማወቅ የለባቸው መያዝ የለባቸው ወረቀቱን መያዝ መቻል አለባቸው። የሚገዙም ሰዎች ከሚገዛው ሰውዬ ጋር ኤሌክትሪክ ሲስተም ቢቋረጥ ምናምን ማለት አለባቸው። ባለሙያ ይመጣና ባለሙያ ማመጣው አይተ ከሆነ ብዙ ጊዜ ይቸገራል። አዎ፣ ዲዛይኑ ቢኖር እኮ አይቸገርም። ዲዛይኑ ቢኖር ያ መስመር ቤት በኩል እንደተዘረጋ ከየት ሶርስ እንዳደረገ ወደ የት እንደሚሄድ ቤት በኩል ኮንትሮል እንደሚደረግ ይነግረናል እኮ ዲዛይኑ። ኮንትሮሊንግ ዩኒቶች አሉት፣ ሶርስ አለው። ዲስትሪቢዩሽንኖች አሉት። ስለዚህ እነዛ ላይኖች ቢልዲንግ ስንል ኤሌክትሪክ ኢንስታሌሽኑ አንዱ የዲዛይን ዩኒት ነው። ቢልዲንግ ዲዛይን ተደረገ ሲባል ስትራክቸራል ዲዛይን አለው፣ አርክቴክቸራል ዲዛይን አለው፣ ሳኒተሪ ዲዛይን አለው፣ ኤሌክትሪካል ዲዛይን አለው። አንዳንዴ ተለቅ ያለ ሕንፃ ከሆነ ሜካኒካል ዲዛይን የሚኖረው እነዚህ ደክቶች፣ ሊፍቶች እና በሚኖሩበት ጊዜ ማለት ነው። ስለዚህ ኤሌክትሪካል ኢንስታሌሽን አንዱ የዲዛይን ዩኒት ነው። አንድ ኮንቴንት ነው። ስለዚህ እዛ ላይ በተቀመጠው በዲዛይኑ መሰረት የሚሰራ ባለሙያ ነው መስራት ያለበት። አሁን በባህላዊ መንገድ አንተ ዲዛይን ሰጥተው በተለምዶ ዝም ብሎ ዘርጋ ዘርጋ ዘርጋ ዘርጋ አድርጎ ሊሄድ ይችላል። ከዛ በኋላ የሚመጣው ሪስክ የማን ነው? የባለቤቱ ነው ማለት ነው። ስለዚህ አትሊስት ከተቻለ በአማካሪ በኩል ማሰራት፣ ካልተቻለ እኛ በራሳችን እንኳን ቢሆን የምንሰራው ያ ነገር በዲዛይኑ መሰረት እየተሰራ ስለመሆኑ አንተ እንዳልከው የራስ የምትለው ሰው ማቆምም ከቻልክ በዛ መንገድ ዲዛይኑና አክቹዋል ኮንስትራክሽን ወርኩ ዛጋ ያለው ኢንስታሌሽን ስራ የተናበበ ነው ወይ? የሚለውን ነገር ማረጋገጥ መቻል አለበት ባለቤት። ባይ ኤኒ ሚንስ ይሄን ነገር ማረጋገጥ መቻል አለበት። ነገ ይሄ የሰራው ሰው ባይኖርና፣ ፌለሪቲዎች ቢኖሩ ባለሙያ ሌላ ባለሙያ መጥቶ በወረቀት ጋር ብቻ ተግባብቶ ያን ነገር ሜንቴን ሊያደርገው ሊያስተካክለው ይችላል። ያ የሜንቴናንስ ስራችንን ውጤታማ ያደርገዋል ማለት ነው። ከዛ በኋላ የሚሰራውን ስራ ስለዚህ ወረቀት ላይ ያረፈ መነሻ ሊኖረው ይገባል ማለት ነው። ሳኒተሪ ላይም ስትመጣ ተመሳሳይ ነው። የመጀመሪያ ዲዛይን ያደረገው ባለሙያ ሁኔታ አንዱ እና ዋናው መነሻው ነው። የእሱ ችሎታ፣ የእሱ እውቀት፣ የእሱ ሀሳብ የሳኒተሪ ስራችንን የኤሌክትሪካል ኢንስታሌሽን ስራችንን ፋንክሽናል ያደርግልናል እይታ ላይ የማይረብሽ አንዳንድ ጊዜ አይተህ ከሆነ አንዳንድ መኖሪያ ቤቶች ውስጥ የሳኒተሪ መስመሮች ረባሽ የሆነ ቦታ ላይ እይታ ውስጥ ሲገቡ ልታይ ትችላለ። ያ የዲዛይነር ችግር ነው። ረባሽ የሆነ ቦታ ላይ የሳኒተሪ መስመሮችን ልታይ ትችላለ። ፍሳሽ ዳሜጅ ሲያመጣ ልታይ ትችላለ። እነዚህ ነዚህ ከመጀመሪያ ከዲዛይኑም በመቀጠል ደግሞ ከኢንስታሌሽኑም ላይ የሚፈጠሩ ስህተቶች ሊሆን ይችላሉ። እነዛ ስራዎች ወረቀት ላይ ከሆኑ ሜንቴናንሱን ቀላል ያደርጉታል። ይህን ጥያቄ እንደው ልጠይቅህና ምናልባት አንተም ገጥሞ ከሆነ በጣም ብዙ ሰዎች የሚማረሩት አሁን ሀገራችን ላይ እጅግ በጣም በርካታ ሪል ስቴቶች አሉና ሪል ስቴቶች ላይ በጣም በሚያሳዝን ሁኔታ ይሄ ነገር ማለት ነው ሰዎች ወይ ከራሱ ከሪል ስቴቱ ገዝተው ወይ ደግሞ ከሪል ስቴቱ ከገዛው ሰው ሁለተኛ ገዢ የሆነው ሲጠይቁ ራሱ መልስ የማያገኙበት ኤሌክትሪክ ሲስተም ሲበላሽባቸው ቤት በኩል ገብተው ቤት በኩል መስራት እንዳለባቸው የሚያውቀታቸው። የተወሰነ ጊዜ ጭለማ ውስጥ እንደሚቆዩ ላይ የነገሩ ነው እና እንደዚህ አሁን በሪል ስቴቶች ደረጃ የምንምጣ ሪል ስቴቶች በጣም መስተዋል እጅግ በርካታ ጠንካራ የሆኑ አሰራራቸው ግልጽ የሆነ ጥሩ ሊስቶች አሉ። አንዳንድ ጊዜ ደግሞ ይሄ አንድ ሁለት ብቻ ምናም ወይ በብዛት ይዘው ይሄንን እንደዚህ እንደዚህ ነገር ለተጠቃሚ እንግዲህ አንድ ሪል ስቴት እንደምታውቀው ሲሰራ ሰርቶ ጨርሶ እስከሚሸጥ ድረስ የእሱ ነው። ከሸጠ በኋላ ግን የገዛው ሰውዬና እነዚ የገዙ ሰዎች በማህበር ተራይቶ የነሱ ነው መብቱ። ይሄን ነገር ግን ብዙ ሩሊ ሴቶች አሳልፈው መስጠት አይፈልጉም። ወይ የተወሰነ አንድ ሁለት ወደ ቤት ከገባቸው ማስተዳደሩን የሚይዛሉ። ኤሌክትሪክ ሲስተም ስትፈልግ እነሱ ጋር ነው ዋስ ችግር ሲመጣ እነሱ ጋር ነውና ይሄን ነገር አይሰጡም። እና እንደዚህ አይነት ችግሮች ይፈጠራሉ። ስለዚህ እንዲህ አይነቶች ጋር ካለ ኤክስፒሪያንስ ጋራ ወይ ደሞ ገዢው ሰውዬ ወይ ባለቤቱ ሲገዛ ይህንንም ጭምር እንደዚህ አሁን ያልካቸውን የፊኒሺንግ ስራዎች፣ የኤሌክትሪክ ስራዎች የሚያስፈልጉ የዋ መስመር ዝርጋታዎችንም ጭምር አውቆ መግዛት የለበትም ወይ? ከሌላም ሰው ሲገዛ ያኛው እንዲህ የማስተላለፍ ነገር የቅንነት ነገር ችግርም አለና ምንድን ነው መደረግ ያለበት? አዎ፣ በትክክል ያው የሪል ስቴት ካምፓኒዎቹ ኃላፊነት የመውሰድ እና የእምነት ጉዳይ ይመስለኛል። ይሄ እንዳልከው ብዙ ሪል ስቴቶች አሉ። አብዛኞቹ በኃላፊነት፣ በእውቀት፣ በታማኝነት እነዚህን ስራዎች በትክክል ሲሰሩ ልታይ ትችላለህ። አንዳንዶች ደግሞ ከሙያ ውጪ ያሉ ሰዎች ገንዘብ ስላላቸው ብቻ እዚህ ሴክተር ውስጥ በጣም ብዙ ሰው ገብቶበታል። ብዙ ሰው በደላላ ነው የሚሰራው፣ በነገራችን ላይ በኮሚሽን በደላላ ነው የሚሰራው ሲሸጥ አይተኮን መንገድ ላይ ምናምን። በጣም በጣም በርካታ ጎበዝ ጎበዝ ሰራተኞች አሉ፣ ማርኬተሮች አሉ። ጀስት እነሱ ስራቸው ነው። ከዛ በኋላ ግን ባለቤቱ ለሌላ ሰው ሲያስተላልፍ ምን ያህል ያስተላልፋል? ሰዎችም እንደውም እኔ አንዳንድ ኢንተርቪው ማድረግ የነበረ እንደውም ጥሩ ሀሳብ ስለሆነ ሪል ስቴቶችን ሳናገራቸው የሚገርም ነገር ትኩረታቸውን እያደረጉ ያሉት ሙሉ ለሙሉ ዳያስፖራው ላይ ነው። ግን አንድ ዳያስፖራ እኮ እዚህ ሀገር ቤት ሲገዛ ወይ መጥቶ ሊኖርበት ነው፣ ወይ ለቤተሰቦቹ ነው፣ ወይ ወደ ቢዝነስ ሊሰማራ ነው። ስለዚህ የራሱ የሆነ አማካሪ ሰው አለው፣ ቤተሰብ አለ፣ ወንድም፣ እህት፣ ሚስት፣ ልጅ፣ ብዙ ነገር ሊኖረው ይችላል። አማክሮ ነው የሚሰራው እና ዳያስፖራ ላይ ስለሆነ ትኩረታቸው ዳያስፖራ ላይ ስለሆነ ማስታወቂያ እነዚህን ኤጀንቶች በማሰማራት ወይ በተለያዩ መንገድ ማስታወቂያዎች በማሰማራት ይሰሩና፣ ብዙዎች ውሉ ላይ ነው አሁን እንደው ልምጣልህና ቀ ባለፈው ማንስተ ነዋል ውሉ ላይ ሰው ትኩረት ውል ማድረግ ነው። ውል ካደረጉ በኋላ ማስፈጸም እንደገና ያንን በተባዋልከው መሰረት የማግኘት እንዳልኩ ስትራክቸሩ ላይ በተለይ ኤሌክትሪክ ሲስተም ላይ ብዙ ሰዎችም ላይ ሲቸገሩ ስላየ ነው። ይሄ ይሄ ችግር ላይ ምክንያቱም ያው ሪል እስቴት እንደምታየው የትየሌሌ ነው። ትርፉ እጅግ በጣም ከፍተኛ ትርፍ አለ። በትክክል ጽድት ያለ ቤት አስተላልፈው ሰዎችም ገዢዎችም በትርፍ ትርፍ የሸጧቸው ሪልስቴቶች አሉ። አሁን እንዳልከው በብዙዎች ተይዟል። በብዙዎች ተይዞ ሳለ ደግሞ እንዳልከው በትክክል የሚሰሩ ማሉ ባለ። ስለዚህ አንድ ገዢዎች እዚህ ላይ ምንድን ነው ጥንቃቄ ማድረግ ያለባቸው እንደ ወደዚህ ምንመጣ በተለይ ከፊኒሺንግ ላይ ኤሌክትሪክ ወሳኝ ነገር ነው። ውሃ ወሳኝ ነገር ነው። እንደዚህ ጀኔሬተር የሚጠፋ ነገር አለ። የህንጻ ሊፍቶች አሉ። እነዚህ እነዚህን ሁሉ በምን መልኩ አይደለም፣ ሰው የሚያስፈላ ያለው ያቺ ካሬሜትሯን ነው ያሰራል። ስንት ነው ምን ያህል ካሬሜተር ነው? በምን አይነት ነገር ነው የሚሰራው? ያንን ተዋውልህ አለ። ውልህ ላይ ይሁን ላይ አይካካትም። ሁለተኛ ውሉን የመተርጎም ነገር ላይ ብዙዎቹ ፍርድ ቤት ሲመላለሱ እናያቸዋለን። እና እንደ ይሄንን አንተ ከሙ አንጻር ወይ ከገጠብህ አንጻር ሊታየዋል፣ ጥሩ ነው። በቅድም እንደጀመርኩልህ ነው ማማከሩ። ባይዘው ማሰራቱ ላይ ብቻ ላይ ሆን ይችላል የማማከሩ ጥቅም አንተ እንዳልከው መግዛት ላይ መግዛቱም ላይ አማካሪ ባለሙያ ያስፈልግ እስቲ ስገዛ ይህንን ሪል ስቴት ኤ ከሪል ስቴት ቢ በምድር የሚለየው እስቲ የትኛው የተሻለ ነው? ለእኔ ባለሙያ ላይ ሊ ይገባል። ቅድም ያልኩን እኮ አንተ በቀላሉ ማትረዳቸው ባለሙያው የሚያውቃቸው ነገ አንተ ላይ ሪስክ ሊሆኑ የሚችሉ ነገሮች እንዳሉ እኮ ይታወቃል። እነዛን ነገሮች ያ ግለሰብ ዲያስፖራ ሊሆን ይችላል፣ የዚ የሀገር ውስጥም ባለሀብት ሊሆን ይችላል። ማንኛውም ግለሰብ ገንዘቡን ነው የሚያወጣው። ቅድም እንዳልኩ ከፍተኛ ገንዘብ ነው ያለው የሚወጣውን ከፍተኛ ገንዘብ ነው። ስለዚህ እነዚህ ነገሮች በሚደረጉበት በምናወጣበት ጊዜ ለምን አናማክርም? ምን ችግር ነገ ከፍተኛ ገንዘብ እዛ ጋር ዳሜጅ ውስጥ ከሚገባብን ከምንከስር በትንሽ ገንዘብ የተሻለ ዘላቂ የሆነ አገልግሎት የምናገኝበትን ስራ ለመስራት እንድንችል ምርጫ ላይ አማካሪዎችን መጠቀም እንችላለን። እስቲ ከሪል ስቴቱ ጋር የምገባው ኮንትራት ምን ምን ማካተት አለበት? በምን አይነት ሁኔታ ነው ኮንትራት አግሪመንቱ መፈጸም ያለበት? የኮንትራት አግሪመንት ማለት ትልቅ ገዢ ዶክመንት ነው። አሁን አንተ አታውቀውም። በምን አይነት ስትራክቸር ነው የሚሰራው? ቦታው ቤቱ፣ አሁን ባለፈው ስላየን ነው ከዚህ ከመሬት ንዝረቱ ጋራ በተያያዘ ተከታታይ ነው። ተከታታይ ቦታዎች ላይ ሰዎች እንደሚነግሩ አንዳንዱ ላይ ከውጭ ሁላ ተወዛወዘ ቢባልበት አለ። አንዳንዱ ደግሞ ተመሳሳይ ቦታ ማለት ነው። አንድ ጓደኛ የነገረኝ ስላለ ነው ወደዚህ ወደ ሴምሴ አካባቢ እና እሱ ራሱ በከፍተኛ እንግዲህ፣ ይሄ ትንሽ ነገር ነው። ከፍተኛ ቢሆን ትንሽ ከፍ ቢል ነው አለ። ያው እሱ በጣም ከፍተኛ ከሆነ ምንም ነገር መሬቱንም ሊገለባበት ይችላል። ግን ያቺ ያን እንዲህ እንዲያነ ነገሮች ችግሮችን የመቋቋም ሁለተኛ ደግሞ ለምሳሌ ከአጠቃቀም ጉድለት አንዳንድ ሰዎች የሚወቅጡ አሉ። ከታች ከፍተኛ የሙዚቃ ንስረት የሚሰራባቸው አሉ። ይሄ ይሄን ሁሉ የመቋቋም ችሎታ አለ ወይ? የሚመጡ ችግሮችን የመቋቋም ችሎታ አለ ወይ? ብሎ ራሱ ባለሙያ ማማከር። ሌላው የህግን ጉዳይ ከህግ ጋር እናየዋለን አማክርህም፣ በደንብ ይሄን ነው የምሰራው ብለህም ብዙ ቺቲንጎች አሉ። በወቅቱ አለማስረከብ ዋጋ ሲጨምር እንደዚህ፣ እሱ ብዙ ነገሮች አሉ። የህግ ክፍልም ስላለ በእኛ በኩል ከዛ ጋር እናየዋለን። ግን በዚህ በኩል እንደ ሙያ አንተ ከማማከርም ውጪ ደግሞ የተወሰነ ውሃ ሊኖረው ይችላል። መቸኮል አያስፈልግም። እሱን ብዙዎች አሁን ቴክስት የሚያደርግ የጀመሩ ሰዎች ፍርድ ቤቱ ላይ ይደናል፣ እንደዚህ ተካስሰለ፣ እንደዚህ ችግር ፈጥሮ ብላ ያለው፣ ግን ከነማስረጃቸው ይምጡና እዚህ እናቀርባቸዋለን። ማንኛውም ሰው ክቡራን ተመልካቾቻችን በአጋጣሚ ከ እዚህ ከዚህ ጉዳይ ጋራ ችግር ደርሶናል የምትሉ ካለ እዚው መጥታችሁ እናንተ ማስረዳት የምትችሉበት እድል አለ በኢትዮ ሆምስና። ከዚህ ጉዳይ ጋራ እንዴት ታየዋለ የሚገዛውን ግለሰቡ የሚገዛውን ሪል ስቴት ወይም ቤት እንዳልከው ከእንደ እንደዚህ አይነት ዳሜጆችም ለመጠበቅ ፈንክሽናሊቲውንም የተሻለ ለማድረግ ከእንደዚህ አይነት የኤሌክትሪክ ኢንስታሌሽንም ያልነው አይነት ወይም ደግሞ ሊመጡ የሚችሉ የናቹራል ዲዛስተርስ የመቋቋም አቅምንም ከመገምገም አንጻር በግል በራሳችን በግምት ወይም በሌሎች በማስታወቂያ ሁኔታዎች ብቻ ሳይሆን በባለሙያዎች ጋር በማማከር ዲዛይኑን በመገምገም ብቻ ባለሙያው ዲዛይኑን ማግኘት የሚቻልበት ሁኔታ ካለ ያንን ዲዛይን በመገምገም ብቻ ይሄ ነገር በዚህ መልኩ የተሻለ ነው፣ በዚህ መልኩ የተሻለ ነው፣ ይሄ ችግር ሊያመጣ ይችላል፣ ይሄኛው ደግሞ ሌላ ችግር ሊያመጣ ይችላል ወይም ጥሩ ነው የሚል አስተያየት ሊሰጠን ይችላል። ስለዚህ ከእኛ በተሻለ ስትራክቸራሊም ቢሆን ቅድም ያለው ፋንክሽናል ቢሆን ፊኒሺንጉንም ቢሆን በተመለከተ ከባለሙያዎች ጋር በመስራት በመነጋገር በመመካከር ገንዘባችንን የማይሆን ወይም ደግሞ ጥራቱን ያልጠበቀ ነገር ላይ አውለን በኋላ ለኪሳራ አለም ላደጋ ከመጋለጥ የተሻለውን ሁኔታ የምንፈጥርበትን ነገር ከአማካሪዎች ጋር በመስራት ልንድን እንችላለን። ሙያ እውቀት ካለ ሰው ጋር በማማከር በችኮላ እና የሆነ ነገር በተለይ በማስታወቂያ በምናምንም ሳይሆን ዋናው ነገር የራስህ ማማካሪ ሊኖርህ ይገባል። የራስህ ሰው ሊኖርህ ይገባል። እውቀቱ ያለው ሰው፣ ሙያው ላይ ያለ ሰው፣ ኢንጂነሪንግ ላይ አርቴክች፣ ከምን ይጀምራል? ይህን ሁሉ ማማከር ቢኖር ዝም ብሎ ገንዘብህን አለመጣል ተብሎ አንዳንድ እንትኖች አይተህ ከሆነ በጣም በቅናሽ፣ በረጅም ዓመት ክፍያ ምናምን ይባሉ ይገቡና ይሄ የሌላውን ነገር እንቶ የህግ ጉዳይ መንዛዛቱ ምናምን፣ ግን እዚህ ላይ የህንፃው ጥራትና ምን ያህል ጊዜ አዘዋውራሉ፣ ምን ያህል ጊዜ ይቆይልኛል፣ በኋላ ቢሸጠውስ የሚለውን ነገር ማየት ያስፈልግ። ብዙ የሰዎች ሳይትና ማስታወቂያውን ነው የሚያወጡት። ትክክል፣ ምክንያቱም የሚሰሩት ለማርኬት ያው፣ እነሱም ስራቸው ነው። አንተ ግን የሚናገሩት ነገርና ኢንፋክት ያለውን ነገር በራስ ማነጻጸር ማትችል ከሆነ በባለሙያ መታገዝ መቻል አለበት። አሁን በአንድ ዓመት አስረክባለሁ፣ በስድስት ወር አስረክባለሁ ያለ ህንጻ ባለሙያ ሲያየውና አንተ ስተው የምትቀበልበት ሁኔታ ሊለያይ ይችላል። ስለዚህ አንተ ላልከው ነገ ላሰቡት የማገላበጥ ወይም የመሸጥ ወይም የመጠቀም ሁኔታዎች ላይ ጋብ ሊፈጠርባቸው ይችላል ማለት ነው። ነገ ሌላ ክርክር ውስጥ ከመግባት አሁን አምነህበት በባለሙያ ታግዘህ ብትሰራ የተሻለ ነው ማለት ነው። አሁን ቅድም ባልኩ በእኛ ድርጅት በኢትዮ አዲስ ኮንሰልቲንግ ላይ ብዙ ሰዎች ው ዳይሬክት ሊበንትን ባይሆንም በተለያየ መንገድ እንደዚህ አይነት ጥያቄዎችን ይጠይቁናል እናማክራለንም። የተሰሩ ስራዎችም ላይ ወይም አዳዲስ ስራዎችም ላይ የማማከር ስራዎች እንሰራለን ማለት ነው። ስለዚህ ከእንደዚህ አይነት ነገ ከሚመጡ ኪሳራዎች ባለሙያዎች ቢሯቸውን ከፍተው ቁጭ ብሎ ይጠብቃሉ። ኢትዮሆምስ አንዱ ዓላማው ይሄ ነው፣ ባለሙያውንና ተጠቃሚውን ማገናኘት ነው። ስለዚህ በዚህ ስራ ላይ በዚህ ሴክተር ላይ ሊፈጠሩ የሚችሉ ኪሳራዎችን ወይም የፍላጎት መጓደሎችን ለማሟላት ሰዎች ከራሳቸው ባለፈ ከባለሙያ ጋር ቢሰሩ በመስራት ጥንቃቄ ቢያደርጉ ይጠቀማሉ ብለን እንመክራለን። ጥሩ እንግዲህ ኢንጂነር እናመሰግናለን። ክቡራን ተመልካቾቻችን ኢትዮሆምስ ለዛሬ ይሄንን ጉዳይ እናነሳዋለን። እናንተም ደግሞ ሀሳብ፣ አስተያየት፣ ጥያቄ ካላችሁ በዚህ ስልክ ቁጥር በቴሌግራምም እንዲሁም ደግሞ በኖርማል ሜሴጅም በመደወልም ንገሩን። በተለያየ ጉዳይ በተለይ ህግ ክፍልም ስላለ በእኛ በኩል በተለያየ ጉዳይ በተለይ ከቤት ሽያጭ ግዢ ጋራ ችግሮች ካሉ ያጋጠሞቻችሁ የራሳችሁ ችግር ካለ እናንተን እንዲሁ በነፃ ለማማከር ኢትዮሆምስ ዝግጁ ነው። ከእናንተ የተለያዩ ሀሳቦቻችሁን ይዛችሁ ወደ እኛ ጋር ኑ። ከእኛ ጋር ስለነበራችሁ እናመሰግናለን።